ስለዘላለም ጌታ አሜን። ጌታ ጥልምና ፋልአሜን። የጌታ ጸጋ፣ ሰላም፣ ቸርነት፣ ምሕረት በሁላችሁ ላይ ይሁን። ፍቅር ክፍድ ስድስትን ከሮሜ ምዕራፍ አስራ ሁለት ከፍቅር ዘጠ ጀምሮ በጌታ በየሱስም አነባልን። አሜን። እንግዲህ ፍቅራችሁ ያለ ግብዝነት ይሁን እላለሁ። ፍቅራችሁ ያለ ግብዝነት ይሁን ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማቾች መዋደድ እርስ በራሳችሁ ተዋደዱ፣ እርስ በራሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ጌታ ተገዙ፤ በተስፋው ደስ ይበላችሁ። ራ ተገዙ በጸሎት ጽኑ ይ አሜን ፍቅራችሁ ያለ ግብዝነት